አክሱም ጽዮን ሚዲያችሁ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ሼር በማድረግ ለሁሉ እንድታዳርሱ ስላሳስባችኋለሁ። እንኳን እንኳን ለሆሣዕና በሰላምና በጤና አደረሰን አደረሳችሁ። እንግዲያም እንደሚታወቀው ሐሙስ ደርሰናል። አርብና ቅዳሜ ብቻ ይቀራል። እሁድ በዓለ ሆሣዕና እናከብራለን። እንኳን በሰላም እና በጤና ጾሙ በሰላም አስጀምሮ በሰላም ለዚህ ሰዓት ስላደረሰን ክብር ምስጋና ለአምላካችን ይሁን። እሺ በመጀመሪያ ይህን ለሁሉ በሀገር ውስጥም በውጭ ዓለም ለሚኖሩ መላው ኦርቶዶክሳውያን እንዲሁም ለካህናት ዲያቆናት፣ በተለየ ቅዳሴ የሆሣዕና ቅዳሴ እንዴት ይገባል የሚለው ዲያቆናትም ካህናትም በይበልጥ ስለሚመለከት ትኩረት እዚህ ላይ ነው ዛሬ የማደርገው ማለት ነው። ለሁሉ ግን እንዲዳረስ ሁላችሁ ለሁሉ ሼር አድርጉ ማለት ነው። ስለዚህ ሆሣዕና ቅዳሴ እንዴት ነው? በተለመደው ቦታ ነው የሚገባው ወይስ ቅዳሴው እንደተለመደው ነው ወይስ ለየት ይላል የሚለውን ነገር ትንሽ እናያለን። በመቀጠል አርኅዉ ዲያቆን እንዴት ይላል? በየትስ ነው ቅዳሴ የወሳይነ ቅዳሴ በየትኛው በር ነው የሚገባው የሚለውን ነገር ለእናንተ ለሁላችሁ የምትከታተሉም ስለሚጠቅም አንዳንዶቹም ሊረሱት ስለሚችሉ የተለያየ ነገር በጣም ወሳኝና ጠቃሚ ነው። በተለይም ለካህናትና ለዲያቆናት ጠቃሚ ነው ማለት ነው። ስለዚህ የሆሣዕና ቅዳሴ ቅዳሴ ከመግባታችን በፊት በአንዳንድ ቦታ በአንዳንድ ቦታ ማለት ነው። በብዙ ቦታም እራሱ ከቅዳሴ በኋላ ነው ዑደት የሚደረገው ማለት ነው። ዑደት የሚደረገው በመሐል አገር ግን መሐል አገር በአዲስ አበባ በአካባቢ ሁሉ ግን አብዛኛው ዑደት የሚደረገው አብዛኛው ከቅዳሴ በፊት ከ10 ሰዓት ጀምሮ ዑደት ይደረጋል ማለት ነው። ዑደት ይደረጋል፣ የቤተ ክርስቲያን ዑደት ይደረጋል፣ የስርዓቱ የስርዓተ ዑደት ሁሉ ይከናወናል ማለት ነው። በመቀጠል ይህን ችግር የለውም እንደየአካባቢው ማለት ነው። ቅዳሴ ግን እንዴት ይገባል የሚለውን ነገር 11 ሰዓት 11 ሰዓት ቅዳሴ ይገባል እሑድ ስለሆነ ማለት ነው። 11 ሰዓት ቅዳሴ ሲቀድ ሲገባ እንደ ወትሮ አይደለም። የካህናት መግቢያ በስተምስራቅ ቀጥታ ከቤተልሔም ከቤተ መቅደስ ወጥተው ወደ ቤተልሔም ይሄዳሉ። ከቤተልሔም ደግሞ ቀጥታ ደግሞ በስተምስራቅ ነው ወደ ቤተ መቅደስ የሚገቡት ሁሌ እንደምንመለከተው ማለት ነው። የሆሳይና ግን ለየት ይላል ማለት ነው። ሁላችሁ ልብ ብላችሁ ስትታዘው ስትመለከቱ ለየት ይላል ማለት ነው። የሆሳይና ቅዳሴ አገባቡ ማለት ነው አገባቡ የቅዳሴ አጀማመሩ ይለያል ማለት ነው። በመጀመሪያ አስራ አንድ ሰዓት ተጨማሪው ንፍቅ ይላል ወይ ደግሞ ተጨማሪው ካህንና አንደኛ ዲያቆን ጽዋውን የያዘ ተጨማሪው ዲያቆን መሶበ ወርቅ የያዘ ሶስተኛ ደግሞ ጃንጥላ ወይ ደግሞ ጥላ የያዘ ለመሶበ ወርቁ ለተሸከመው ጃንጥላ ይዞለት ይሄዳል። አንዱ ካህን ተጨማሪው ካህን ንፍቅ ማለት ነው ተጨማሪው ካህን ሁለተኛው ማለት ነው ጽንሃ ይዞ፣ አንደኛ ዲያቆን ሠራዒ ዲያቆን ደግሞ ጽዋ ይዞ፣ ሁለተኛ ተጨማሪ ዲያቆን ደግሞ መሶበ ወርቅ ይዞ ሶስተኛ ዲያቆን ደግሞ መስወ ወርቅ ይዘው ተጨማሪና መስወ ወርቅና ቃጭል ይይዛል ማለት ነው። ቃጭል ይይዛል ማለት ነው። ሶስተኛ ዲያቆን ግን ተራዳይ ዲያቆን ግን ጃንጥላ ወይ ደግሞ ጥላ መስወ ወርቅ ለተሸከመው ይዘው ይሄዳሉ ማለት ነው። ስለዚህ ወደ ቤተልሔም ስንት ይሄዳሉ ማለት ነው? ተጨማሪው ካህን ጽንሃ የያዘውና ሶስት ዲያቆናት ወደ ቤተልሔም ይሄዳሉ ማለት ነው። ከቤተልሔም ቀጥታ እንደወጡ ቀጥታ በስተ ምስራቅ፣ አይደለም ወደ ቤተ መቅደስ የሚገቡ ማለት ነው። ቤተ መቅደስ የሚቀረው ካህኑ ነው። አህዱ አብ ቅዱስ፣ አህዱ ወልድ ቅዱስ፣ አህዱ ውእቱ መንፈስ ቅዱስ ብሎ የሚቀድሰው ካህኑ ቅዳሴ ሆኖ የሚመራው እሱን ብቻ ቤተ መቅደስ ይቀራል ማለት ነው። ካህኑ እሱ የሚቀረው ታቦቱ ያለበት መንበረ ታቦት ፊት ለፊት መጋረጃ፣ የቤተ መቅደስ መጋረጃ ዘግቶ ታቦቱ ፊት ለፊት ቆሞ ፊቱ ወደ ምዕራብ አድርጎ ይጠብቃቸዋል ማለት ነው። መጋረጃ ዝግ ነው። እነዚህ ሶስት ዲያቆና ተጨማሪው ካህን ጽና የያዘው ግን ከቤተልሔም ቀጥታ ወጥተው ቤተክርስቲያኑ ዙረው ቀጥታ ፊት ለፊት ባለው ትልቁ በር ላይ ይገባሉ ማለት ነው። በስተ ምዕራብ በምዕራብ በኩል ያለው በትልቁ በር ፊት ለፊት ወደ ቤተ መቅደስ ፊት ለፊት ትዩ የሆነው ፊት ለፊት ይገባሉ ማለት ነው። ከገቡ በኋላ የት ይቆማሉ? ቀጥታ መጋረጃው ከፍተው ወደ ቤተ መቅደስ አይገቡም ማለት ነው። ታዲያ ቅድስት ላይ ይቆማሉ ማለት ነው። ቅድስት ላይ ይቆማሉ። የቤተ መቅደስ መጋረጃ የተዘጋበት ፊት ለፊት ቅድስት ላይ ይቆማሉ ማለት ነው። ተጨማሪው ካህንና ሶስት አንደኛው ዲያቆን፣ ሁለተኛ ዲያቆን፣ ሶስተኛው ደግሞ ጃንጥላው የያዘው ዲያቆን እነዚህ አራቱ ሶስት ዲያቆን እና አንድ ካህን ፊት ለፊት ጽና የያዘውን ፊት ለፊት ይቆማሉ ማለት ነው። ቀጥታ ዲያቆኑ ምን ይላል? ሌላ ቀን ኩል ዘገብራ ለጽድቅ እያሉ ነው የሚገቡ የሆሣዕና እለት ግን ኩል ዘገብራ ለጽድቅ እያሉ አይደለም የሚገቡ እየተዘመረ ይገባል። ቀጥታ ግን ፊት ለፊት ቆሞ ጽዋውን የያዘ ዲያቆኑ ጽዋውን የያዘ ጽዋውን ይዞ አርኅዉ ኆኀተ መኳንንት መኳንንት ደጆቻችሁን ክፈቱ ይላል ማለት ነው። እንሆ በደብረ አባይ ዜማ ነው ማቀረብላችሁ ማለት ነው። በደብረ አባይ ዜማ ለሁሉ ግን ሼር አድርጉ። እንዲህ ይላል ዲያቆኑ። መጋረጃው መጋረጃው ተዘግተዋል። ውስጥ ያለው ደግሞ አንደኛው ካህኑ ደግሞ ፊት ለፊት ፊቱ መንበረ ታቦት ፊት ለፊት ቆሞ ወደ ምዕራብ ነው ፊቱ አድርጎ የሚቆመው ማለት ነው። ዲያቆን ክፈትልኝ ይለዋል። ክፈትልኝ አርኅዉ ምኳንን ትደጆቻችን ክፈቱ ክፈትልኝ ይላል ዲያቆን ማለት ነው። በዜማ ነው። እንደዚህ ብሎ ክፈትልኝ የሚለው አርኅዉ

ዶኳንን ትላል ዲያቆኑ። ካህኑ ደግሞ ፊቱ ወደ ምዕራብ አድርጎ ፊት ለፊት ቤተ መቅደስ የተዘጋው መንበረ ታቦት ፊት ለፊት ሆኖ ማን ይለዋል? እንዲህ ይላል በዜማ መኑ ውእቱ ዝንቱ ንጉሰ ስብሃት መኑ ውእቱ ዝንቱ ንጉሰ ስብሐት ካለ በኋላ ደግሞ ዲያቆኑ አርኅዉ ኆኅተ መኳንንት ኆኃተ መኳንንት ይላል። ዲያቆን መልሶ ካህኑ ቤተ መቅደስ ውስጥ ሆኖ መኑ ውእቱ ዝንቱ ንጉሰ ስብሃት፣ መኑ ውእቱ ዝንቱ ንጉሰ ስብሃት ካለ ካሁኑ በኋላ እግዚአብሔር አምላከ ሃያላን ውእቱ ዝንቱ ንጉሰ ስብሃት ውእቱ ዝንቱ ንጉሠ ስብሃት ብሎ ይገልጻል ዲያቆን ማለት ነው። ከዛ ይባ ንጉሠ ስብሃት እያለ ካህኑ ይከፍትለታል፣ መጋረጃው በውጭ ሆነው ደግሞ ሊቃውንት እግዚአብሔር የሀያላን አምላክ አምላክ የሀያላን ሀያል አምላክ ከሆነማ ይከፈትለት እያሉ ይባ ንጉሠ ስብሃት ይባ አምላከ ምህረት ብለው ሊቃውንት በዜማ ይገልጻሉ ማለት ይገልጻሉ ማለት ነው። ከዛ ቀጥታ መጋረጃው ይከፍትለታል መጋረጃው ሲከፈት ምን እያሉ ይገባሉ? ኩሎ ዘገብራለ ጽድቅ

ኅብስተ ዘወረደ እምሰማያት ወወሀበ ሕይወተ ለኩሉ ዓለም ወወሀበ ሕይወተ ለኩሉ ዓለም ከተባለ በኋላ ካህኑ ክርስቶስ አምላክን ዘበዓማ ዘወር ከውስተከብ ብሎ ይደግማል ማለት ነው። ቀጥታ እንደተለመደው ቅዳሴ ይቀደሳል ማለት ነው። ስለዚህ ሁላችሁ ይህን ስርዓት የቤተክርስቲያናችን ስርዓት አባቶቻችን ያቆዩልን ስርዓት ተንከባክበን መያዝ እና በይበልጥ ደግሞ ማወቅ መረዳት ያስፈልጋል። ያን ጊዜ ጊዜ ዓመታዊ ቀለም ስለሆነ ያን ጊዜ ግራ ከመጋባት ምንድን ነው የሚባለው ይህን ልበል ብሎ ከመጠየቅ አስቀድሞ አውቆ ተረድቶ ተዘጋጅተው መጠበቅ አይከፋም ለማለት ፈልጌ ነው። እግዚአብሔር ከሁላችን ጋር ይሁን። እንግዲህ እንደሚታወቀው ውደት በአንዳንድ ቦታ ውደት አስቀድሞ በአስር ሰዓት ይደርሳል። እውደቱ ውደት ካለቀ በኋላ ቀጥታ አንድ ካህን ተጨማሪው ካህንና ሶስት ዲያቆናት ወደ ቤተልሔም ይወርዳሉ። ከቤተልሔም ወጥተው ቀጥታ ቤተ ክርስቲያኑ ዙረው በውጭ ዝረው በስተ ምስራቅ ፊት ለፊት ነው ወደ ቤተ መቅደስ የሚገቡ፣ ከወትሮ በተለየ ማለት ነው። የሆሳዕና ብቻ ነው ይህን የሚደረገው። ከዛ በኋላ ገብተው ቀጥታ መጋረጃ ከፍተው ወደ ቤተ መቅደስ አይገቡም። ቅድስት ላይ ይቆማሉ ማለት ነው። ዲያቆኑ ጽዋሁን ይዘው ፊት ለፊት ይቆማሉ። ከዛ አርኅዉ ይላል ማለት ነው። ካህኑ ደግሞ ፊቱ ወደ መንበሩ ሳይሆን ከመንበሩ ፊት ለፊት ቆሞ ፊቱ ወደ ምዕራብ መጋረጃ ላይ ተጠግቶ ፊቱ ወደ ምዕራብ ቆሞ ይጠብቃቸዋል። አርኅዉ ኆኃተ መኳንንት ሲል ዲያቆኖ መኳንንት ደጆቻቸውን ክፈቱ ሲል መኑ ውእቱ ማንህ ብሎ ካህኑ ይጠይቃል ማለት ነው። እና በዚህ ስርዓት ነው ይህን ሆሣዕና የሚከናወነው። እግዚአብሔር ከሁላችን ጋር ይሁን።